ይሄ ነው ምልሽ ማለት ነው። ይሄ ሳክስ ምናምን ሳይሆን ሀቂቃ ስነግርሽ ወላሂ አለልሽ። ከፈለግሽ መኝ ካልፈለግሽ አትመኝ። እስልምና ከመቀበል ይልቅ ከክርስትና መውጣት በጣም ከባድ ነበር እጅጋዩ፣ ወላሂ ነው ምልሽ ከክርስትና መውጣት። ከልጅነት ጀምሮ ያደግኩበት መንደ ማህበረሰብ ራሱ አንድ ላይ የወርኩበት እንትን ነው። አብሶ ኦርቶዶክስ ሃይማኖት፣ ሌሊት ሄደን ማህሌቱ ቅኔው ወረብ ሲዘመር ምናምን ያለው ቫይብ ምናምን በጣም በቃ የለመድኩትም ነበረ በጊዜው በጣም ብዙ እንትን ቁርባን ስንቆርብ የሰኔ አስራ አምስት ቀን ቁርባን የወንዶች ቁርባን የሚቆረብ ቀን ከጓደኞች ጋር እየተፎካከርን እኔ በአሁኑ ወር በአሁኑ ጾም ስድስት የቆረብኩኝ ምናምን ስንል ጥምቀት ሲዘመር መስቀል ደመራ ሲበራ ቅዳሴ እንዲሁም ትዝ ይለኛል የአመቱ ኪዳን ምረት እንጦጦ ኪዳን ምረት ነበረ ከእናቴ ጋርማ ልውል ሰገድ ነበረ የሚዘምረው ሁሌ። ልውል ሰገድ ያው ማርያም አትረፋኛለች ብሎ የሚያምን ሰው ነው። ቋንቋ አይነሽ ድንግል። እሱ ሲዘምር ሐረገ ወይን የሚባል መዝሙር፣ በጣም የምወድለት መዝሙር። ሌሊት አንተኛም ነበረ ከሱ ጋር እየዘመርን ስናድር ማለት ነው። በቃ ብዙ ነገር ልነግርሽ፣ ገዳማት ሄደሽ ያለው ዝምታ ምናምን፣ ብዙ ነገር ልነግርሽ ይችላለሁ እና ከዚህ ጋር መለያየት ይከብድን ጠይቅኛው መጽሐፍ ቅዱስ እያነበብክ ነው ወይስ ለቤተሰብ እየተከተል ትሄዳለህ? ገዳማትም እንደ ጉዞ እንደ ኢንጆይን ለመሄድ ያህል ነው ወይስ መጽሐፍን እያነበብክ ትምህርቱ በስርዓት እየተማርክ ነው? ስትከታተል ነበር? ስትሄድ እምነትን ስታራምድ ነበር? ያው ምን እንደሆነ ታውቂያለሽ እጅጋየ፣ ይኔ እንደ ምክር እንደ ምክር ምመክርሽ አዝኝልሽ ስለሚ ነው። ሙስሊም ሁኝ ነው? ጥያቄውን መልስልኛ ሁ ልመልስልሽ፣ ልመልስልሽ እኮ ነው ግን እንዲህ እንደነገሩ ደግሞ የምነግርሽ ማለት ነው። ሁሌ የምናገረው ንግግር ነው። አንድ ክርስቲያን ጥሩ ክርስቲያን መሆን ከፈለገ መጽሐፍ ቅዱስ ጋር ድርሽ በይል ይሻላል። ቀጥ ጠልዞ ነው ከክርስትና የሚያፈጣት መጽሐፍ ቅዱስ አላፈብምጣሽ ነው። ጨረስኩኝ። እኔ እኮ የመለስኩልሽ ነው። ከዛ በቃ ያቺ መጽሐፍ ቅዱስ ስታቃዥን ለሊትራስ ጊጋ ትደረግልናለች። አትነቀም እንደተቀመጠች ናት፣ ከነክብሮ አትነበብም። የኔ ጥፋት ነው። ከዛ ልጨርስልሽ፣ ከዛ አንድ ኢሳ ልጨርስልሽ፣ ከዛ አንድ ኢሳያስ ኢሳያስ ከሚባል ጴንጤ ልጅ ጋር ተዋወቅ እና አንድ ሙስሊም ልጅ ተዋወቅ። ስንተዋወቅ ስለ ሃይማኖት ይከራከራል። መጽሐፍ ቅዱስ ያውቃል ይህም ቁርአንን ያውቃል። እኔ ልሽ በመሃል ጦጣውንኩኝ ማለት ነው። ከዛ ማንበብ ጀመርኩኝ መጽሐፍ ቅዱስ። ከዛ መጀመሪያ በቃ ከክርስትና ያስደነገጠኝ ነገር ከ5500 ዓመት በኋላ ከልጅ ልጅ ተው ልጅ አድንሃለሁ የሚለው አቦክሹ አደለ። ይሄ ቃል ኪዳን የለም መጽሐፍ ቅዱስ ውስጥ አንድ የሚያስደነግጥ ነገር ማለት ነው። እና ሌላው ደግሞ እያመረረኝ የተቀበልኩት ነገር ሥላሴ የሚለው ቃል መጽሐፍ ቅዱስ ውስጥ የለም። አብዛኛው ቤተክርስቲያን ውስጥ የምንማራቸው ትምህርቶች መጽሐፍ ቅዱስ አይደሉም። ገባሽ አደለ? ሰው ይሄ ነገር እያስደነገጠ ይመጣና ከዛ በኋላ ምናልባት ቃል በቃል ላይኖር ይችላል ይሄ ሀሳቡ ነው የሚለውን ነገር እንትን ለማለት የተለያዩ አባቶች ጋር ሄጄ ለመረዳት ሞክሬ ነበር ግን ያው እነሱም ጥያቄ ላይ እንደሆኑ የተረዱት ግን በጣም ከባድ ምናልባት ወደ አስር ዓመት ምናምን የፈጀ ጉዞ ነበር። በዚህ ጆርኒ ላይ ማለት ነው ጥያቄን ክርስትና ላይ በመፈለግ ብቻ ማለት ነው። እና የመጨረሻ አይ ቲንክ ወደ ሁለት ዓመት ምናምን ወይ አንድ ዓመት ከምናምን ቲክቶክ ላይ ክርስትና ላይ ጥያቄ እንዲመለስ ነበር የመጣሁት እንጂ እስልምናን እስልምና አንድ ሙስሊም ሰው አላቅም ነበር። እና ክርስቲያኖች ቤት ነበረ የማዘወትረው። ያው ብዙ ነገር አለፈ አልሐምዱሊላ፣ ዛሬ ሰለምኩኝ እና ይሄ ነው የሆነው እና አንቺ አሁን እኔ ባሳይሽ ራሱ ከመጽሐፍ ቅዱስ ላይ በጣም የሚያስደነግጡ ቨርሶች ላሳይሽ ይችላሉ። አንዳንድ አንቺ አምንባቸዋለሁ ብለሽ ዶግማቲክ ብለሽ የምታስቢያቸው ነገሮች ምናልባት መጽሐፍ ቅዱስ ላይ ራሱ ይሉ እና ይሄ ነው እጅጋየሁ። ሌላ ጥያቄ ካለሽ መጠየቅ ትችላለሽ። አሁን እንደሰማው ከሆነ የተረዳው በአካል ምልልስ እና በጓደኞችን እርስ በርስ ጅቤ ሲደራረጉ አንተ መሀል ላይ ጦጣ ነገር እና እምነቱን ደግሞ ለማወቅ ዲቴል አድርግ እንደተረዳወቅ ማለት ነው። እና አባቶችን በስርዓት አልጠየቅክም። አባቶችን ብጠየቅስን? በደምብ ነው የጠየቅኩት። በጣም አይመስለኝም። እውነት ስለ እውነት ገዳም ታውቂያለሽ? መሄድ እኮ እንትን አይደለም፣ በቃ ትምህርት ገዳም እኮ ለምን ክብለሽ ጠይቅኝ፣ አይደለም ጠይቅኛ ኩኪልሽ እኮ አልኩሽ ለምን እንደሄድኩ እዛ አባቶች ካሉ ብዬ ሳምንት አሳልፍ ያለው እንደገና ትልቅ አስተማሪዎች ያሉበት እንትን ይሄ ቅድስት ካቴድራል አራት ኪሎ ማለት ነው። እዛም በጣም ብዙ ጊዜ ተመላልሻለሁ። ሌላ አቡ ሳሪስ ታውቂያለሽ? እንትን አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ታውቂያለሽ? እሱን ቤተክርስቲያን ሳሪስ አዲስ አበባ በቃ እዛ ትላልቅ አባቶች ያሉበት ቤተክርስቲያን ነው። እዛም ብዙ አዘወትር ነበር። ቤት ቄስ ይዛ ትመጣለች እና ቄሶቹ እኮ ይመጣሉ፣ ግን ተመለሰው አይመጡም። ችግሩ እውነት ለምን ሰክስሻል? እኔ እና አንቺ እኮ መዛዘና እኔ ከአንቺ በላይ ኦርቶዶክስን አቃታለሁ። ከአንቺ በላይ አንቺ ኦርቶዶክስ ነሻ? ይኸውልህ፣ አልኮ እኮ በፊት ኦርቶዶክስ በነበርክበት በታይም ጠልቃ አላወቅም ከዛ የሆነ ጥያቄ የፈጠረብህ እሱን ለማወቅ ደግሞ እንከን ብቻ እንከን ሊሆኑልህ ይሰሩልህ። ይሄ አንቺ እንዳልሽው ይሁንና፣ እኔ አሁን አሁን ዛሬ ላይ እና አንቺ ቆመን እኔ ከአንቺ በላይ ስለ ኦርቶዶክስ አውቃለሁ እርግጠኛ ነኝ። በጣም ይሄው፣ ስለ ስላሴ ሳታውቅ አይደለ? ስለአልገባሁ እኮ ነው ወደዚህ የመጣፈው አይደል? እንደ ብታውቅ ኖሯ እኮ እኔ እና እስኪ ስላሴ በምንነት ስንት ናቸው? ስላሴ በምንነት ስንት ናቸው? ይኸውልህ እግዚአብሔር አሁን ተጠያየው የነበርክበትን ላይፍ አይደል እየነገርከኝ ስላሴ በምንነት ስንት ናቸው እኔ አንቺ እኔን ከመለሽልኝ አደንቅሻለሁ ስላሴ በምንነት ስንት ናቸው በምንነት በማንነት ምንድን ነው ለምን ታወዛግባለህ ይሄን ነገር መጠየቅ አስፈላጊ መሰለኝ ስላሴ በባህሪ ስንት ናቸው በባህሪ አንድ ነው እኮ ስንት ናቸው በባህሪ አንድ አይደሉም አሁን ተሸወች። አንድ አይደለም። ይህ በቃ ምንነት፣ ምንነት፣ ምንነት አልቀላቀልኩም። ማንነት ማንነታቸው አካላቸው ነው። ምንነታቸው ደግሞ ባህሪያቸው ነው፣ ወይ ኤሰንስ ይባላል። ይህን እንኳን ሚዩት አድርጋችኋት ነው? አይ ሚዩት እራሷ ናት ያደረገችው፣ አላሳየኝ ያልኩ የማያል ልጅ ማና ባልቻል የተገለጸው ስራች በስራ ይለያያል። ያልኩህ ለዚህ ነው። እሺ አንድ ቀስጠኝና ንገርልህ። መጽሐፍ ቅዱስ ኖ ኖ፣ መጽሐፍ ቅዱስ እጅሽ ላይ ያለ አንድ ቀስጠኝና ንገርልህ ትነግሪኛለሽ። መጽሐፍ ቅዱስ ክፈች። አንድ ቀስጠኝና ንገርልህ። ቆይ ኢምራን፣ ሰላም አለይኩም። ወዓለይኩም ሰላም ወረህመቱላህ። እቤት ነህ ካቢቢ? አይ አይደለም። ሻይ እንት መጽሐፍ ቅዱስ እንድከፍትልኝ ነበር፣ ከዛ ትቀጥላለ ብዬ ነበር። ዜና ሰው ለምን አስመጣ? ከአንተ በምጨሩ ሳይሻል እንጃ ከኔ ጋር ነው የምጨርሰው። ኢትዮጵያ ክፈት። አይ ሌላ ሰው መምጣቱ አስፈላጊ አይደለም። እስኪ ቢያንስ ትንሽ እንኳን ዕውቀት ይዛችሁ ሂዱ። አንቺ የቀስጠኝና እማባቱን ማንም አይገባም። በእኔና ባንቺ መካከል መካከለኛ ማንም አይገባም። ከኔ ጋር ነው የምንጨርሰው። ኢትዮጵያ ክፈት። አንደኛ ጢሞቴዎስ ምዕራፍ ሁለት ቁጥር 5 እንክፈት ሌላ ውስጥ ማን ገባ? አለ ካውደሪ እንደዚህ ሌላ ሌላ መጽሐፍ ቅዱስ ለምድሮም ተጻፈ። ራሱን እራሱን ነው አንድ እግዚአብሔርን ያለው ብለሻል። እሱን አንድ እግዚአብሔር እናየዋለን። እስቲ እንዳለና እንደሊብ ካሜራ ተጠንቀቅ። አይ እግዚአብሔር ልቦና አንይ መልሰው እጅ ጋዩ ላንቺም አላህ ሂደውን ይስጥሽ። አንደኛ ምዕራፍ ሁለት ቁጥር አምስት ሲታይላ ጠይቀኛ ፎቶ ነው ልጠይቀኝ የመጣውት እኔ አስተማሪ ነው። እዚህ ጋር ምን ይላል? ቁጥር አምስትን እስቲ ያንብብ በራሱ አብበው? አንድ እግዚአብሔር አለ እና ይላል አይደለ? ስንት እግዚአብሔር አለ? አንድ ነው። ሲጀመር በእግዚአብሔር እና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው አለ አሁን እዚህ ጋር የጠየቅኩሽ አንድ እግዚአብሔር አለና የተባለው ይሄ አንዱ እግዚአብሔር የማርያም ልጅ ነው ያልገባክ አንድ ነገር እዚህ ጋር አንዱ እግዚአብሔር የተባለው የማርያም ልጅ ነው ወይስ አይደለም በቃ ይህ ያልገባኝ ይህ የማርያም ልጅም እግዚአብሔር ነው የማርያም ልጅ በአካል የተገለጸው ክርስቶስ ነው የማርያም ልጅ ያልሆነ እግዚአብሔር አለ በአካል ያልተገለጸ አለ አባል ተገለጸ ያልተገለጸ ማርያም ያልወለደችው አካል እሱ እግዚአብሔር አይደለም። እግዚአብሔር ነው ግን በአካል የተወለደ አካል ልጅ ያልሆነ እግዚአብሔር አለ። የማርያም ልጅ ያልሆነ እግዚአብሔር አለ። እንዴት እንደዚህ ትላለህ? እግዚአብሔር ሲባል ለሁሉም ነው የሚጠቀሰው። አንተ ልጅ አብ እግዚአብሔር ነው፣ መለኮት ነው። በእግዚአብሔር ተብሎ የሚጠራ አብ እግዚአብሔር ነው ነው እሱ የማርያም ልጅ ነው ይሁልክ እግዚአብሔር ሲባል እዚህ አገልጫ ነው፣ ለወልድ ለመንፈስ የምንጠቀመው ቃል ነው። አንተ ደግሞ አትድረግ። አብ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? የማርያም ልጅ ሆኖ የመጣው ወደ ምድር አካላዊ ቃል ነው። የማርያም ልጅ ሆኖ የመጣው ማን ነው? አይደለም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? እግዚአብሔር ነው ግን የማርያም ልጅ ነው ወይስ አይደለም? በመለኮት እግዚአብሔር ነው። የማርያም ልጅ ነው ወይስ አይደለም? ማለት አብ እግዚአብሔር ከሆነ የማርያም ልጅ ናት ወይ ልጅ ነው ወይስ አይደለም? ይህም መልሽ። የማርያም ልጅ ቃል ነው መለስኩ። የማርያም ልጅ ማን ነው ብዬ አልጠየኩሽም። ይሄ እግዚአብሔር አብ የተባለው የማርያም ልጅ ነው ወይስ አይደለም? መልሽ። ሌላ ቦታ እግዚአብሔር አብ፣ እግዚአብሔር አብ አልተወለደም እኮ ልጅ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ። ይ እግዚአብሔር አብ አልተወለደም። አንተ ለምኤፍ በጣም ቀላል ምንም ነገር አብ እግዚአብሔር ነው ወይስ አይደለም? አብ እግዚአብሔር ነው ወይስ አይደለም? አብ ወልድ፣ መንፈስ ቅዱስ እግዚአብሔር ነው። እግዚአብሔር ነው አብ ወይስ አይደለም? ለማርያም ልጅ ነው ወይስ አይደለም? መልሰ መላስ ዛው ነክ እኮ ካልመለሽ መቼ እኔ እኮ ይማ ኮመንት ላይ ግን ለምንድን ነው እንትምቱ ጃ ገገሞ ብላችሁ ጻፉ አልኳቸው። ገገማ ነኝ የሚገርሽ እንደ አይክ ፕራውድሊ ማለት ነው። አልፋታሽ። አረ ከሥራ ያሉት ራሱ ምንም በቃ ዝም ብሎ ማጨብጨብ ነው እንጂ ለመረዳት ምንም እንኳን እንትን ያላችሁ በእኔ ወጥቶ እኮ ነው። መልሽ ይሄ፣ እግዚአብሔር የማርያም ልጅ ነው ወይስ አይደለም? መልሽ ይ ሲጀመር፣ ልክ የስላሴ ትርጉም ሳይገባኮስ ይሄ መጽሐፍ ገልጾ አጣምክ ነው የምትረዳው። ቀላል አጣምመዋሉ እንዲ አሁን እኳን ች ቃኝልን መጣሽ በመካከላችን ነው የምትረዳው። አብ እግዚአብሔር ነው አልሽን። ይህ እግዚአብሔር የማርያም ልጅ ነው ወይስ አይደለም? የማርያም ልጅ አካላዊ ቃል ነው። የማርያም ልጅ ማን ነው ብዬ አልጠየኩሽም። ይሄ አብ የተባለው እግዚአብሔር የማርያም ልጅ ነው ወይስ አይደለም? አብ አብ የቃል አባት ነው። እሺ፣ እኔ አብ የማን የማን አባት ነው ብዬ አልጠየኩሽም። ይሄኛው እግዚአብሔር የማርያም ልጅ ነው ወይስ አይደለም? መቼም፣ እውነት ደረቅ ነህ። መልሽ። ምን አንተ እኮ ነው የማርያም ልጅ ነው ወይስ አይደለም? መልሽ ማርያም የወለደችው ቃል እና ክርስቶስ። እንደመለስኩልኝ ማርያም የወለደችው ማንን ነው ብዬ አልጠየቁሽ። ማርያም ማንን የወለደችው ቃልኩሽ? የእግዚአብሔርን ቃል ወልድ የተባለውን ነው ትኛለሽ። እኔ የጠየኩሽ ጥያቄ እሱ አይደለም። አብ እግዚአብሔር ነው አልሽኝ። እሱን እግዚአብሔር ማርያም ወልደዋለች ወይስ አልወለደችም? ከወለደችው ወልደዋለች፣ ካልወለደችው የአካልማ እንዴት አትወልደውም? አካል አካ አካል መንፈስ ቅዱስ በአካል ሶስት ነው። የምትወልደው አካላዊ ቃልን ነው። በቃ ችግ ስለዚህ እግዚአብሔር ማርያም ያልወለደችው እግዚአብሔር አለ ማለት ነው። ይሄ እኮ ነው ችግራችሁ። ምንም እኮ አልገባም። ምልክ ለዚህ ነው እኮ አስረጅኝ። ማርያም ያሉ እንዳስረዳ እንኳ ምንም ጊዜ አልሰጥልም ብለህ አንድ ጥቅስ ላይ ችክ ስላልክ እኮ እውቀቱ አለኝ ወይ የማስረዳት የማሸነፍ ሞራል እንትን፣ አይገልጽም። ተሳስተሽ የማይሆን ቤት ገባሽ፣ ገገሞች ቤት ነው። እና ማርያም ያሉ ጥቅምና እኮ አይደለም። ለመማማር ከሆነ ለመማማር ከሆነ አይ ለመማማር ከሆነ እንዴት እንደሚመጣ ሰይሻለሁ። እንዴት ሰው ለመማማር እንደዚያ አይመጣ። ገባሽ? አይደለም እኔ በአመጣጥሽ ነው የመለስኩሽ። በነገራችን ላይ አንቺ በምትመጭበት በፈለግሽው አመጣጥ ማለት በጣም ስዊት ሆነሽ ከመጣሽ እኔ ከአንቺ በላይ ስዊት ሆንልሻለሁ። አሪፍ ሆነሽ ከመጣሽ ማለት ነው የጠየቅኩህ የሮስኩ አልመለስክም። ለምን መልስ የለህም? መልስ የለህም። መልስ ቢኖርክ ኖሮ ሮጠክ ሌላ ነገር ውስጥ አጥቷል ነበር። አቅም ያለው ሰው መልስ ቢኖርክ ኖሮ እሱን ትመልስልኝ ነበር፣ ግን ስ ምንም

አሁን ጥያቄሽን ምን ታደርጊያለሽ መሰለሽ ቁርሃን፣ ትከፍቺ እና አንብበሽ ጥያቄሽን ትጠይቂያለሽ። እሺ፣ እጅጋዩ ከፍተሽ ከፍተሽ። ለምን ለምን ከፍታለሁ? መጽሐፉ እናንተ ጋር ስላለ አንብቢ፣ አንብቢ፣ አንብቢ፣ አንብቢ። ቁርአን የለኝም እኮ ። ሲኖርሽ ትመጪያለሽ። አንብቢ እና እኛውን ዝም ብለሽ ከሆነ ቦታ ጥያቄ አምጥተሽ እንድትጠይቅን አንፈልግም። ቁርሀን ላይ ሳ ከሆነ ቦታ ደስ ያለውን ነው የምጠይቀው። እንክፈትልሽ። ኢትዮጵያ፣ ቁርሃን ክፈትላት። ይሄ ከፈትልሻል። አንብበሽ ትጠይቂያለሽ። ቁጥሩን አዱ ነው አይ እንዲህ ታዲያ አንቺ ቢያንስ ሰማያት እና ምድርን ያለ ጥበብ የፈጠረ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ይላል እና እኔ እንደሱ አይነት ጥቅስ አላውቅም። እስቲ ንገሪን ቁጥሩን። እስቲ ሰርች አርጊና አምጪልኝ። ቁጥሩ በስነስርት ግዛት ለምን ደረግ ትሆናለ ከንተ ቹ ዝች እኔ ያኔ የምታቆስታላችሁ እንትን በሉላ ክፈቱላት። ከዛ ታነቢውና ጥያቄሽን ትጠይቂያለሽ። ችግር የለም፣ ከዛ እኛ መልስ እንሰጥሻለን። ከፋቶሽ እኮ ምን ክፈትልሽ፣ ቁርሃን ከፈትንልሽ እኮ አሁን። ሌላ ቀን ቁርሃን ከፈልልክ ሰማያትና ምድር ያለ ቢጤ የፈጠረ እርሱ ለእርሱ ሚስት የሌለው ሲሆን እንዴት ልጅ ይኖረዋል? የሚል አለ። ኦኬ ታውቀዋለህ? ኢትዮጵያ ነኝ አላውቅም ማለት ቁጥሩ ትዘይ እንዴት ይሳጣቀ ሙስሊም ወንካን ተቆይ እኮ ሱኩ ነው ግራ የሚገባው በእናትሽ፣ እንዶ ምን ይሻለኛል አሁን። አንቺ ታውቂያለሽ። በቃ ከፈችልኝ ቁጥሩ የስንት ነው? ጥሪ ይከፈትልኝ። ይማን ከፈተው ነገር ነው ኢምራን እንዳታናግረኝ ብለሽው፣ አሁን ግን ተጠጋሽ። አሁን እሱ የምታናግር ከሆነ ከእሱ ጋር ነው የምትቀጥይው። ከእኔ ጋር ብቻ ነው ቁጥሩን ያልኩህ። ካላቆም ካል የሚያቁ ሰው መቼስ ገባሹ። ካስገባሹ እሱ ይገባል፣ ጠቅልሎ ይገባል። ከእኔ ጋር መጨረስ ከፍለሽ፣ ቁጥሩን ክፈች። ኢትዮጵያ ክፈችሽ፣ ኢትዮጵያም ይገባበታል። ይገባበት አልሀቅ ነው፣ አልሀቅ አንድ መቶ አንድ ይላል። እስኪ ክፈች። አሉ ነው እንትን እስክሪን ሻት ስላደረግኩት ልለኝ ነው ቁራል ኢምራን ታገዛታለህ? አገዛታለሁ፣ ግን መጀመሪያ ማለት ነው ሆኗን ታስተካከላ ሆኗ ማስተካከል አለባት። አሁን የገባችው ልትዋይ ከሆነ ማስረጃ መያዝ አለባት፣ ግን ልትማውገድ ከብታ አንተ እንኳን እንደዚህ እየጮህ እያወራች ነው በቃ

በእርሱ ሚሳኔ የሌለ ሲሆን እንዴት ለእርሱ ልጅ ይኖረዋል? ይላል። ሚስት ከሌለው ልጅ የለውም ብሎ ነው። እዚህ ጋር ሆነ ሀሳብ እያቀረበ ያለው ቁርአኑ ማለት ነው አይደል? ይኖረዋል ይላል ጃ እሺ፣ አንበቢው አጅጋየሁ፣ በስነ ስርዓት አነበብኩት እኮ። እሺ፣ ሲደግመሽ አንበቢው፣ በደምብ አንበቢው። ሰማይና ምድርን ያለ ቢጤ ፈጣሪ ነው፣ ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል? እሺ፣ እሺ። ስለዚህ ፈጣሪ ሚስት ልጅ ሊኖር የሚችል ይሄንን ቃል ይጠቀሙት። ፈጣሪ ልጅ ያለው ስለሚቆጥ ጥያቄ ነው። ፈጣሪን ልጅ just uh, ክርስቲያኖችን ለመቃወም የመጣ ቃል ነው እና ፈጣሪ ልጅ አለው ተብሎ ልጆች ስለሚያውሩ ይሄ ቁርአን ወረደ። ፈጣሪ ሚስት ሳይኖረው ሚስት ልጅ ይኖረዋል ብሎ መጣና ፈጣሪ ነው። ምን ልጠይቃ? አልጨረስኩም። ፈጣሪ አምላክ ነው፣ ሁሉ ቻይ ነው እና የግድ ሚስት ያስፈልገዋል ልጅ ለመውለድ። ያለ ወንድ ዘር ደግሞ ከመርየም ኢሳን የምትሉትን ሰጥቷታል ብላችሁ ታምናላችሁ። ስለዚህ ልጅ ለሆኑ ሚስት አስፈላጊ ነው ወይ ብላችሁ ታምናላችሁ? ወይ ወይ አይደለም? ለፈጣሪያችሁ ወደ እሷ መቶ ቁጥር ላይ ሂደ። ኢትዮጵያ አይ ይህንን አብራራ አሁን፣ እሱ ጨርስ። ቆይ ቆይ እኮ ልንገርሽ፣ አሁን ምን መሰለሽማ፣ አላህ ልጅ አለው ሚስት አለው ብለው የሚያምኑ አሉ። ይህንን የሚጠይቁ እንዲህን የሚያምኑ አሉ። በመጀመሪያ ይህንን ያይሽ። ከዛ አላህ ለእነዚህ ሰዎች መልስ ሲሰጥ ለአላህ አጋንንትን የፈጠራቸው ሲሆን በመታዛዝ ወደዚህ ወደ ጥጋውት ይማ ለአላህ አጋንንትን የፈጠራቸው ሲሆን በመታዛዝ ተጋሪዎቹ አደረጉ ይላል። ወንዶች ልጆችና ሴቶች ልጆችን ያለ እውቀት ለእርሱ ቀጠፉ። አላህ ጥራት የተገባው ከሚሉት ነገር የላቀ ነው አለ። እዚህ ጋር ምንድን የተረዳሽው? እጅጋየሁ አሁን ቆይ፣ መቶ አንድን አታብራራልኝ? ለምን እላይ መሄድ አስፈላጊ? እኮ ላብራራልሽ ነው። አሁን ምን መሰለሽማ፣ ካልገባሽ ነው ያብራራልሽ። ገባሽ አይደለም እኮ። መቶ መቶ አንድን አብራራልኝ እኮ እንመጣለን። ይሄንን አንብበን እኮ ወደ መቶ አንድን እንሄዳለን።